ሩታ ፍቅርን ለኢትዮጵያ ህዝብ አስተምራለች በጣም ጣፋጭ ናት። ይህንን ንግግር የተናገረው አብርሽ ነው። በማዳም ቅመሞች ዘንድ እጅግ በጣም ተወዳጅ በመሆኑ የሚታወቁት አብርሽና ሩታ የልጅ እናትና አባት በመሆናቸው ብዙዎች ደስታቸውን እየገለጹ ይገኛሉ። የአብርሽና የሩታ ፍቅርና ትዳር ብዙ መስዋዕትነቶችንና ውጣ ውረዶችን አልፎ ዛሬ ላይ ለፍሬ በመብቃቱ ብዙዎች ተደስተዋል። ሰላም ወዴት አዲስ ነገር ቤተሰቦቻችን እንደምናላችሁ! አዳዲስ መረጃዎችን በፍጥነት የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ፣ ቪዲዮንም ላይክ አድርጉት። የአብርሽና የሩታ ፍቅር በብዙዎች ዘንድ በአወዛጋቢነቱ በአነጋጋሪነቱና በተወዳጅነቱ እውቅናን ያገኘ ነው። የፍቅር ግንኙነታቸው ወደ ትዳር ለማሳደግም አብርሽ ታገቢኛለሽ ጥያቄውን በጣም በሚያምርና ደስ በሚል መልኩ አቅርቦ እሺታን አግኝቷል። በብዙ ውጣውረድና ፈተና አልፎ የመጣው ፍቅርም ወደ ትዳር ለመግባት ሰርጋቸውን በዱባይ ብዙ ወዳጅ ዘመዶቻቸውና አድናቂዎቻቸው በተሰበሰቡበት በድምቀት ተካሂዷል። ፈተና የማያጣው የአብርሽና የሩታ ፍቅርም በሰርጋቸው አወዛጋቢና አነጋጋሪ ሆኖ በማህበራዊ ሚዲያ በስፋት ሲዘዋወር ቆይቷል። አብርሽና ሩታ ሰርጋቸውን በዱባይ ያደረጉበት ወቅት ኢትዮጵያውያን የኦርቶዶክስ እምነት ተከታዮች ታላቁን የአብይ ጾም እየጾሙ በነበረበትና በመጨረሻው የአብይ ጾም ሳምንት ህማማት ወቅት ላይ ነበር። በዚህም ከፍተኛ ተቃውሞ ገጥሟቸው ነበር። ጾመ ህማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለውን መከራና ስቃይ እያሰብን ራሳችንን በጾም በጸሎትና በስግደት የምናደክምበት የምናለቅስበት ወቅት እንጂ ደስታን፣ ሰርግን የምናደርግበት የሰርግ ወቅት አይደለም በሚሉ ብዙ ሰዎች ሲተቹና ሲወገዙ እንደነበር ይታወሳል። የአብርሽና ሩታ ትውውቅ የሚጀምረው አብርሃም እህቱ ኤልዳና ወደምትኖርበት ኮየ ፈጪ ኮንዶሚኒየም ለእረፍት በሄደበት ወቅት ነበር። ሩታ በወቅቱ የእህቱ ኤልዳና ጎረቤት የነበረች ሲሆን አብርሽን በዩቲዩብ ታውቀውና ታደንቀው ነበር። ለእረፍት እህቱ ጋር በመጣበት አጋጣሚ ሩታ እንደምትወደው ለእህቱ ለኤልዳና ትነግራትና አብርሽ ይሰማል። ሆኖም ግን አብርሽ ከዚህ በፊት በነበረው የፍቅር ህይወቱ በጣም ተጎድቶ ስለነበር የሩታን የፍቅር ጥያቄ በፍጹም አልተቀበለውም። በዚህ ሁኔታ እንዳሉ ሩታ ከአብርሽ ጋር አንድ ላይ በመሆን የዩቲዩብ ቪዲዮ መስራት ይጀምራሉ። ቪዲዮ በሚሰሩበት ወቅትም መቀራረብና ጓደኝነት ቢኖርም አሁንም ድረስ የአብርሽ አቋም አልተቀየረም ነበር። ይህን ያየችው ሩታም የማይሆን ከሆነ ከዚህ በኋላ መሄድ አለብኝ ብላ ለመሄድ ትወስናለች። አብርሽ ከሩታ ጋር በሚሰራቸው ቪዲዮዎች ሩታ በህዝብ ዘንድ በጣም ተወዳጅና ተቀባይነትን አግኝታ ነበር። በሌላ በኩል ደግሞ እሱ ከዚህ ቀደም ያሳለፈው የፍቅር ግንኙነት ጉዳቱ ባይለቀውም፣ ከእርሷ ጋር ሲሆን ግን ጥሩ ስሜት እየተሰማው ነበር። እና በመሄዷ ግራ ተጋባ። በአንድ በኩል ሰው ሁሉ በዩቲዩብ ወዷታል፣ ከእሷ ጋርም ሲሆን ሰላም ይሰማዋል፣ ጓደኛና ቤተሰቦቹም ሩታን ወዷታል። በመጨረሻም እንዳትሄድ የፍቅር ጥያቄውን ተቀብሎ አስቀራትና የፍቅር ግንኙነታቸው ተጀመረ። ከዛ በኋላ አብርሽ በህይወቱ ብዙ ነገሮች እንደተስተካከሉና እንደተቀየሩ፣ በዩቲዩብ ሰብስክራይበሩም በእጥፍ እንዳደገ፣ በገንዘብና በሌሎች በብዙ ነገሮችም እየተቀየረ እንደመጣ ይናገራል። በዚህም ሩታን ኮቴዋ እርጥብ ነው በሚል ይገልጻታል። በእኛ ምክንያት የተለያዩ አረብ ሀገር ያሉ ኢትዮጵያውያን ግሩፕ በመክፈት እንዲተዋወቁና እንዲያወሩ ቤተሰብም እንዲሆኑ ማድረግ ችለናል ይላሉ ተወዳጆቹ ጥንዶች። በዚህም በጣም ደስተኞች ነን፣ እጅግ በጣም የሰው ፍቅር አለን፣ አብርሽና ሩታ ሲባል ደስ የማይለውና የማያውቀን የለም ሲሉም ይጨምራሉ። ይህንን በህዝብ ዘንድ ያላቸውን ፍቅርና ተቀባይነት የሚገልጽም አንድ አስገራሚ ገጠመኝም አለ። በአንድ ወቅት አብርሽና ሩታ መሃል በተፈጠረ ችግር ተለያይተናል ብለው የሰሩትን ቪዲዮ ስትመለከት የነበረች አንዲት ነፍሰ ጡር አድናቂያቸው በድንጋጤ ምጧ ያለ ጊዜው በመምጣቱ እንደወለደችና የፈጣሪ መልካም ፈቃድ ሆኖ በሰላም ሴት ልጅ ተገላግላ ስሟንም ሩታ እንዳለችው በሰከላሾ ከትዕግስት ግርማ ጋር ባደረጉት ቆይታ ሩታ ተናግራለች። እጅግ በጣም ይገርማል። የዚህን ያህል የህዝብ ፍቅርና መውደድ ማግኘት ምንኛ መታደል ነው። ፈጣሪ ትዳራችሁን እንዲባርክና ልጃችሁን በጥበብ በሞገስ እንዲያሳድግ ኢትዮ አዲስ ነገር ልባዊ ምኞቱን ይገልጻል። ቸር ቆዩን።